የኔ ፈንዱሻ፣ የኔ ተፈላጊ፣ የኔ ንግሥት፣ የኔ ጽጌሬዳ፣ የኔ አበባ፣ ፍቅርዬ፣ የኔ ታዳጊ፣ የኔ እምቦቀቅላ፣ የኔ ከረሚላ ፍቅርዬ ማለት ነው። አያቸው፣ የኔ ተፈላጊ ማለት ነው። ፍቅርዬ ተፈላጊ ነች። በቃ ተጠርታ ነው የምትሄደ፣ ተለምና ማለት ነው። በቃ ገባችኋል። ለእንግድነት ራሱ ፍቅርዬ ቤት እንግዳ መሆን ትችያለሽ በቃ አያችሁ፣ ለእንግድነት ራሱ በክብር ተጠርታ ነው የምትሄደው። ራሱ አይታችኋል፣ መስቀሏ ራሱ ማለት ነው። አልደበቀችም መስቀሏን እንደነገለቴ ማለት ነው፣ መስቀሏ ይታያል በዚህ በሂጃቡ ስር ማለት ነው። አያችሁ፣ ፍቅርዬ ማለት ነው በእምነቷ ትኮራለች፣ የሰው እምነትም ታከብራለች። ገባችሁ አይደል? መስቀሏ ይታያል የራሷ ራሱ አይቼዋለሁ፣ ማለት ነው። አዎ፣ እንደዛ ለገንዘብ ብላ ለማስመሰል ብላ ለቪዲዮ ብላ መስቀሏን አውለቃ አትጥልም። ባይዘ ወይ ፍቅርዬ ማለት ነው። የራሷንም ታከብራለች የሰውም ታከብራለች፣ አትነካም ማለት ነው። ገባችሁ አይደል? እኛ ኢትዮጵያኖች በነገራችን ላይ እኛ ስናድግ ማለት ነው፣ እኛ ስናድግ ከሙስሊሙ ጋር ከክርስቲያኖ ጋር አብረን በልተን ጠጥተን በቃ አብረን ተጫውተን ብዙ ነገር ያሳልፈን ነው እና ፍቅርዬ ደግሞ እንደዛ አይነት ነገር ነች። ገባችሁ አይደል? ተንኮል የለው ከውስጧ፣ ንጹህ ሴት ነች። በቃ ንጹህ፣ የኔ ታዳጊዋ ማለት ለዚህ እኮ ነው የምወድሽ፣ ንጹህ ስለሆንሽ እኮ ነው የምወድሽ።

አንድ ቀን አንድ ቀን እያሉ ያው እንግዲህ እያንጋጉ ነው። ፍቅርዬ የኔ ውዴ ተፈላጊ ማለት ነው። እና ፉፉዬ ስፖርት ለጤንነት አይዞን፣ ስፖርት ለጤንነት ትላንትና ነው መጨረሻ ነው። በቃኝ፣ አልፈልግም፣ በቃ ህይወቴ ምን ያኔ በቃ እንደፈለገች ትሁን። ከህይወቴ ወታለች ህይወቱ ዋጠች አሉ ስትላ። አሁን ምንድን ነው ስፖርት የሚያሰራ ስፖርት ለጤንነት ፉፉዬ ማለት ነው። ስፖርት ለጤንነት ቁጭ ብድግ፣ በጥሩ እኮ ነው ቁጭ ብድግ አደረገ። በቃ ቁጭ ብድግ፣ ቁጭ ብድግ። የኔ ፍቅርዬ ተፈላጊ ነች ባይዘዌ ማለት ነው ፍቅርዬ ማንንም እንዳትፈሪ ማለት ነው። በቃ ማፊ ምን ለማመጥ በራሷ የምትተማመን ሴት፣ በራሷ የምትኮራ ሴት፣ ጀግና ሴት ማንንም አትለማመጥም ማለት ነው። ገባችሁ አይደለም? እና ፍቅርዬ ደግሞ ማለት ነው ጠንካራ ሆንሽ ምናምን አሳያችሁ ማለት ነው። ማንም ይሁን ማንም። አበጋዝ፣ አበጋዝ፣ አበጋዝ ነው የምልሽ አበጋዝ። እንዴ አበጋዝ እዛ እዛ እዛ ነው የዋለለ ልቢያችን የሚለኛል የኮፐል የሚለው ማለት ነው የኔ ተፈላጊ ማለት ነው። ዛሬ እንግድነት ተጠርታ ሄዳ ኮራ ብላ በቃ አላችሁ አይደለ? እንደዛ ነገር በቃ እንደዛ ነው። እና ደግሞ አላችሁ ቅድም ለነገሩ ነግሬያችኋለሁኝ። ኮረጄ ምናምን የምትነው ማን ነው? ኮራጅ ማን ነው? ተኮራጂ ማን ነው? ኮራጅ ማን ነው? ተኮራጂ የዛሬ የምታስታውሳላችሁ በነገራችሁ ላይ የዛሬ ዓመት እኔ ደመቁን ደግፌ ነበረ። ያው የውሸት ነው በነገራችን ላይ ደግፌ ነበር፣ ተሰራ የነበረው ማለት እና ሙቤ ቤት እነደመቁ እና በጋዝ ሙቤ ቤት አፍጥረው ነበረ። ግን እነደመቁ ቄጣቸውን እንትናቸውን ዳቧቸውን እያስማሙ ነበረ፣ ሹሪ ለብሰው ጃብ የለ ምን የለ ምን የለ ሲመላጨቁ የነበረ ማለት ነው። እና ፍቅርዬ ግን ብዙ አመቷ ሶስት አራት ዓመት ይሆናታል ማለት ነው ከጓደኞቿ ጋራ በቃ ተውባ አምራ ተውባ ማለት ነው። አብራ ብቅ የምትለው ሽክ ብላ ማለት ነው እና ኮራጅ አይደለችም ፍቅርዬ። ጀግና ሴት ምንም ከሌላ ሰው ምንም የምትኮርጀው ነገር የለም። ገባችሁ አደለ? ጀግና ሴት እራሷን መቀየር እራሷን ከፊቱ ማንነቷ ተሽላ መገኘት እራሷን በቃ እንጂ ከማንም ውዳቂ ከማንም ምናምን ነገር መኮረጅ አትፈልግም። ገባች አይደል ፍቅር ሄደ። ደግሞ ጀግና ሴት ስለሆነች በራሷ የምትተማመን ሴት ስለሆነች ጠንካራ ሴት ስለሆነች ከማንም ምንም አትኮረጅም። ሲጀመር እነ ደመቁ ጋር የሚኮረጅ ውሸት ነው የሚኮረጅ ዝሙት መጥፎ ነገር ነው የሚኮረጅ በቃ ከነ ደመቁ ጋር ማለት ነው። ምንም በቃ ላቀሽ ላቀሽ ቢሏት አርተለቀለቀች። አሁን ደግመ በጎቹ የኔ ነብር ምናምን ሲሏት እንግዲህ ሰብሰባ እያመጣችላችሁ ነው አንዲ አበጋዝም ዳኒምትና ው ፈጣሪ ወይም ወይ ወይ ወይ እንዳደረኸን አደረኸን እንዳደረኸን። እና ሰብስባ እንግዲህ እያንጋጋችላችሁ ነው ማለት ነው። ርካሽ ዕቃ እኮ እንደዛ ነው። ባይ ዘ ወይ ማለት ነው። ርካሽ ዕቃ ሁሉም ያነሳዋል። ያም ያም ያም ያም። እኛ ደግሞ ውዶች ነን። እውነቴን ነው የምላችሁ። ርካሽ ዕቃ ያም ያም ነው የሚያነሳው። ማለት መጠቀሚያ ነው። በቃ አገልግሎቱ ሲያልቅ ይወድ ይወድቃል አውጥቶ ይጥሎታል። ሶ ደመቁም አገልግሎቷ እስከሚያልቅ ድረስ ይጠቀሟት። አገልግሎታ ካለቀ በኋላ ጌር አውት ብለው ልክ እንደ መዳም ቆሻሻ እንደ መዳም መጥበክ ያለ ቆሻሻ ላላል እኛ ዙባላ የምንጥለው ማታ ማለት ነው። እንደዛ ይወደቃል ማለት ነው። እና እኛ ወንድ አናጋፋ አንወድም። ወንድ ማጋፋት እውነት ነው ምላችሁ እዛም እዛም እየሄድን ወንድ ማጋፋት ምናምን የለም እኮ ኩሩ ነን። እውነት ነው ምላችሁ እና ማነው ኮራጅ ማነው ተኮራጅ በሚለው ማለት ነው። ጉድ እኮ ነው እንደው። አፈ አፋላችሁ ግን በነገራችን፣ አዎ ሻርቤን እየቆረጥኩኝ ነው እኔ ማለት ነው እያስተካከልኩ ነው እንደዛ ነገር ማለት ነው። ተንጀረፈፈ ነገር ምናምን አይመቸኝም እና እንደዛ ወላችኋለሁ እንግዲህ ፉፉዬም ሌላ ሌላ ነገር አውሮቱ አልፈልግም በቃኝ ምናምን እንደፈለግሽ ምናምን ብለ ሄደ። ስታበቃ ቁጭ ብድግ እያልክ ቁጭ ብድግ፣ ስፖርት ለጤንነት ቁጭ ብድግ። ማነው ስሟ ደግሞ የችኛዋ ልጅ አብረህ ያለችው ያለች ቆንጆ እየዋወሎይ ማለት ነው በቃ ተጋቡ። አንተ ሙስሊም እሷ ሙስሊም ተጋቡ ማለት ነው። ፍቅርዬ ደግሞ እንደ ሷ ኦርቶዶክስ ታገባለች። ይሄኛውን ይሄኛውን ሙስሊም ነው ይሄኛው ሙስሊም ስለሆነ ማለት ነው በእምነታችሁ ፍቅርዬ ከፉፉ ከተለያየች ደግሞ እንደሷ በእምነቷ የሚመጥናትን ወንድ በእምነቷ ማለት ነው ታገባለች ማለት ነው። ጋባች አይደለ ፉፉዬም እንግዲህ ራስህ እንቻል ማለት ነው። ራስህ እንቻል በቃ ምንም ማድረጋ ይቻል። ምነደመቁም እንግዲህ ላቀ ላቀች ብሏት አርተለቀለቀች በሚለው እያጋፋች መጥታለች። እንግዲህ ያንም ያንም አንዱን እጇን ይጎጥታል። ያንም እጭ አንዳንድ ጊዜ ምን ይላሉ መሰላቸው ሴት ከመውለድ ሻላል ማሸወረድ ምናምን ይባላል ማለት ነው። ግን እንደ ፍቅር አይነት ጀግና ሴት ወለዳል። ገባችሁ እና እንደ ደመቁ አይነት እንግዲህ ያም፣ ያም፣ ያም ወይኔ በቃ ከአሁን በኋላ አልሰራም ባይ ዘወይ ዛሬ ልስራ ና ፍቅር እያምር ብላ ስለመጣች ዛሬ ልስራ ና ከዛ በኋላ አልሰራም በቃ አፉ እንባባል ማለት ነው። እንትን እምራችሁ ከአሁን በኋላ እንኳን የምጾመው ብይ እንትን ቢልልኝ ማለት ነው። እውነት ነው ቢልልኝ ማለት ነው። እና ማነው ተኮራጅ? ማነው ተኮራጅ ሲጀመር? ፍቅርዬ ምን የምትኮርጀው ነገር የለም ብያችኋለኝ። ደግሞ እሷ ራቁቷን አትሄድም እ ልብስ እኮ ተለብሳለች እሷ እኮ ራቁቷን አይደለችም። ምንጊዜም ቢሆን ልብስ ለብሳ ነው የሚትሄደው። ራቁቶን የሚሄዱት እንደመቁ ናቸው። ገባችሁ። አላ አማረብን ብለው እንደሚያስጠላባቸው ስለማያቅ አማረብን ብለው ራቁታችሁን ይሄዳሉ ማለት የኔዋ ፍቅርዬ ደግሞ አትኮርጃት ምናምን። ጀግና ሴት ነች እንደዛ ነገር ማለት ነው በራሷ የምትተማመን ንግስት የነውን ግጽ ሀይሚሻ ደግሞ አሜሪካ ሊሄድ ነው እያ ነው አይቼ። አሜሪካ በነገራችን ኮሜንት ተጽፎ ነበር፣ ይሄንን አይዲያ የሰጣችሁት እናንተ ራሳችሁ ናችሁ፣ ጨረቃ ፋሚሊዎች ማለት ነው። አሜሪካ ወስድሻለሁ እንትና ወስድሻለሁ እያላችሁ ስጽፉ ነበር ኮሜንት። እነሱ ኮሜንታችሁንም ብብ አድርገው አሜሪካ ለሄድ ነው። ደግሞ ጭቅጭቅ፣ ሌላ ታረቃችሁ ስትባሉ ደግሞ ጭቅጭቅ። መቼ ተጣልታችሁ? በነገራችን ጨረቃ ፋሚሊዎች ወዳችኋለሁኝ። እኔ ሁላችሁም ጋር ጸብ የለኝም፣ ቢሆንም ግን የምነግራቸው ነገር አሁንም በፊትም ይሆን አንድም ቀን ብሩኬና ሀይሚ ተጣርተው ያውቁ፣ ድራማ ነው የሚሰሩት። ያው ዝም ብለው ውሸት ድራማ፣ ይሄ ቪዲዮ ዝም ብለው ማለት ነው የሚያለቅሱትም። ታመምኩ ብላ የሚወተኛችሁ ምናምን፣ እኔ ነችሁ እንንገሯችሁ። ምንድን ነው ወዳችኋለሁ፣ ግን ኖታውን እንንገሯችሁ፣ እና ድራማ ነው ውሸት ነው የሚሰሩት። እና አትጎዱ የኔ ውዶች፣ አታልቅሱ። ጨረቃ ፋሚሊዎችም አታልቅሱ። የሚሰሩት እነሱ በቃ ይኸው ቪዲዮ ነው በቃ። ቡታጅራ መሆናችሁን አትርሱ። ቡታጅራ የቡታጅራ ዩቱበሮች ውስጥ እውነት የሚባል ነገር ምናምን የለም እኮ የለም። እውነቴን ነው የምላቸው። እንግዲህ ከፈለጋችሁም ጥሉኝ። እኔ ወዳችኋለሁኝ፣ ሀይሚሻ እና ብሩክ ወዳችኋለሁ። ቢሆንም ግን እውነታው ነው የምነግራችሁና አሁንም ደግሞ እየጀማመሩ ነው። ወደ አሜሪካ ሊሄድ ነው ምናምን ይሄ ኮሜንታሮች ነው። አሜሪካ ልወስድ እንውሰድሽ ብለዋሉ፣ አሜሪካ ሊሄድ ነው ብላ መጣችሁ። አያችሁ፣ እናንተው አይዲያ ተሰጣላችሁ፣ እናንተው ታለቅሳላችሁ። እኔ እንደው ለማንም አላለቅስ፣ እውነቴን ነው የምላቸው። ለይቱ ወር ወጨር ምን አሻይ ብዬ ምን አሻይ ብዬ እንደ ምን ሆናችኋል ፍቅርዬ እንዲከፋት አልፈልግም። ሀይሚንም እንዲከፋት አለፍ ሁላችሁም እንዲከፋችሁ አልፈልግም፣ ግን በውሸት እንደዚህ በሚሰሩት ነገር አላለቅስም። ያባችኋልለ በነገራችን ላይ ፍቅርዬን እንደዚህ መታችሁ ኮርጃ ምናምን እያላችሁ የምትሳደቡ በጎች ማለት ነው። ፍቅርዬ እያደገች እየሰራች እየተቀየረች፣ እናንተ ግን እያወራችሁ እዛው ናችሁ። ታጭ ማለት ነው እነት ነው ምላችሁ እዛ እዛች ናችሁ በቃ በቲክቶክ የሚሆን በዩ እያወራችሁ በብዛት ደግሞ ሙስሊሞች ናችሁ ማለት ነው። እያወራችሁ የምታድሩ እያወራችሁ ታድራላችሁ፣ እያወራችሁ ትውላላችሁ፣ ግን እዛው ናችሁ ማለት ነው። ቤተሰብ ላይ ር ሰብስክራይብ እያረጋችሁ